ምንም አይን ሻይን የለውም። ከመደቡ ከላይ ዲዛይን አጣጣሉ ምንም አይነት ሻይን የለውም። ይሄኛው ግን በደንብ ቀየር ብሎ የተሰራ ቆንጆ የሆነ ልብስ ነው። ይሄኛው አዲስ ነው። በከለር በጣም ተወዳጅ የሆነ ከለር ነው። አዎ ምንም የጮኸ ነገር የለውም። የከለር ኮምቢኔሽኑ ያምራል። ቀይ ምርጫችሁ ለሆኑ ከስተመሮቻችን የሚሆናችሁ ለመቅ ያለ የከለር ኮምቢኔሽኑ ያምራል። ግሪን የሆነች ልብስ ለገና ባይዘዌ ቴዲ ቀይ ብቻ ሳይሆን ግሪንም ተመራጭ ነው። እንኳን ወደዚህ ቪዲዮ በሰላም መጣችሁ። ዛሬ በዚህ ቪዲዮ የተመረጡ ቆንጆ ቆንጆ የባህል አልባሳትን ይዘንላችሁ መተናል። ሰብስክራይብ አድርጋችሁ አብራችሁን ቆዩ። በመጀመሪያው ይህ የመሰለ የሚያምር ቆንጆ የሆነ ሰፋ ያለ ልብስ እናገኛለን። በጣም ነው የሚያምር። በጣም ተወዳጅ የሆነ ቆንጆ የሆነ ልብስ ነው። ይሄ ልብስ በተለያየ ዲዛይን ተሰርቷል በደንብ። አሁን ይሄኛው ደግሞ በሚያምር ሁኔታ በግሪን መደቡ ደግሞ ለስለስ ባለ ሎሚ ከለር ወደምንለው አይነቱ ነው። ላዩ ደግሞ ደመቅ ባለ ግሪን በቆንጆ ሁኔታ ተሰርቷል ማለት ነው። የሚያምር ቆንጆ የሆነ ልብስ ነው። ተወዳጅ የሆነ ልብስ ነው። የማያልፍበት አይነት ልብስ አለ አይደል? ላይክ እንደዛ አይነት ቆንጆ የሆነ ልብስ ነው። በተለይ ደግሞ እነዚህ በዚህኛው በኩል ተፈራርቀው መግባታቸው ደግሞ የተለየ ነገር አድርጎታል ልብሱን። በጣም ነው የሚያምር አንዳንድ ልብሶች ላይ ያው በተደጋጋሚ እንደምንላችሁ አሁን እዚህ ጋር ዳያመን ዲያምንዶቹ ጋር እዚኛውን በፈርጥ መልኩ ክሮች ባሉበት አልፎ አልፎ ፈርጥ ደግሞ ቁጭ ቁጭ ቢባልበት የተለየ ውበት ይሰጠዋል፣ ግሬስም ይሰጠዋል ለልብሱ። በጣም የሚያምር ቆንጆ የሆነ ልብስ ነው። በሚፈልጉት አይነት አሰራር ቆንጆ አድርገን እንሰራላችኋለን። ነጠላው ደግሞ እንደዚህ በቆንጆ ሁኔታ ሁለቱ መደብ ቅልብጭ ብሎ ቆንጆ ሆኖ ወጥቶለታል ማለት ነው። ቆንጆ አድርገን ሰርተንላችሁ በ19 ሺ ብር ብቻ ጥንቅቅ አድርገን እንሰራላችኋለን። ኦርደር አድርጉት። በቀጣይ ደግሞ ይህን የመሰለ የሚያምር ቆንጆ የሆነ የከለር ኮምቢኔሽን ያለው የሚያምር ቆንጆ የሆነ ልብስ የከለሩ ሁሉ በጣም የሚያምር። ይሄ ቸኮሌት ከለሩ ጠቆር ያለ ለላይ ያለ ብራውን የምንለው አለ። ይሄ ደግሞ ጠቆር ያለ ውህዱ ደግሞ ከቢጫ ሻይን ጋር ይሄ ቤጅ ነገሩ፣ ቀዩ በራሱ የተለየ ውበት ሰጥቶታል። በጣም ነው የሚያምር። ዲዛይኖቹ እዚህ ጋር በአበባ መልኩ ቀዩ መግባቱም ብራውኑም የከለር ኮምቢኔሽኑ የሚያምር ቆንጆ የሆነ ልብስ ነው። ስራው ራሱ ሻርቆ በምንለው አይነት አሰራር የተሰራ ቆንጆ የሆነ ልብስ ስለሆነ ከለሩ ደግሞ ትንሽ ውጥት ነገር ብሏል። ለምን ሻርቆ ስለሆነም ነው ከለሩ በደንብ ምትት ብሎ የሚታየው። እንዲህ ሲታይ ራሱ በደንብ ያስታውቃል። በእጅም ሲዳሰስ እንደዛው የሚያምር ቆንጆ የሆነ ነገር አለው። ይሄ ብዙ ጊዜ ምንድነው የሸማኔ ምቱ በደንብ ምትት ብሎ ሲሰራ ቆንጆ የሆነ ግሬስ አለው ማለት ነው። ነጠላው ደግሞ እንደዚህ በቆንጆ ሁኔታ ቅልብጭ ብሎ ወጦለታል ማለት ነው። በምትፈልጉት አይነት አሰራር ከወገብ ላይ ቆንጆ አድርገን ሰርተንላችሁ በ19 ሺ ብር ብቻ ቆንጆ አድርገን እንሰራላችኋለን። ኦርደር አድርጉት። ቆንጆ የሆነ ልብስ ነው። እችን የመሰለች የምታምር ቆንጆ የሆነች ተወዳጅ የሆነች ከለር ሰባ አራት የምንለው ከለር በከለር በጣም ተወዳጅ የሆነ ከለር ነው። አዎ ምንም የጮኸ ነገር የለውም። የከለር ኮምቢኔሽኑ ያምራል። መደቡ ያው ሰባ አራት በሻይን ተቀላቅሎ የተወሰወሰ ከለር ነው። በጣም ነው የሚያምር። ሰባ አራት ብቻውንም አደለም ግሪንም አለው። ቆንጆ የሆነ ልብስ ነው። በጣም ነው የሚያምር ይሄ ልብስ። በተለያየ ከለር ተሰርቷል። በዚህኛው ከለር ደግሞ አዲስ የሆነ ከለር ነው። ከለሩ ሲቀየር ልብስ ሌላ ልብስ ነው የሚመስል ከነበረው ከመደበኛው ልብስ ከለር ቀየር ሲል ራሱን ችሎ ልብሱ ራሱ ዲዛይኑ ቀየር ማለት ነገር አለው እና ቆንጆ የሆነ ልብስ ነው። የጥለት መጠኑ ሰፋ ካለ ከምንመድበው ቆንጆ የሆነ ልብስ ነው። ለምትፈልጉት አይነት ፕሮግራም በደንብ የሚሆናችሁ፣ ድምቅ ፍክት የሚያደርጋችሁ ቆንጆ የሆነ የከለር ምርጫ ያለው ልብስ ነው። ነጠላው ደግሞ እንደዚህ ተመጣጣኝ በሆነ መልኩ የመሀል ዲዛይኑ ከነበረ ሽንጡ በቆንጆ ሁኔታ ወጥቶለታል ማለት ነው። የሚያምር ቆንጆ የሆነ ልብስ ነው ለምትፈልጉት አይነት ፕሮግራም ይሆናቸዋል። በምትፈልጉት አይነት አሰራር ጥንቅቅ አድርገን ሰርተንላችሁ በ18 ሺ ብር ብቻ ቆንጆ አድርገን እንሰራላችኋለን። ኦርደር አድርጉት። በመቀጠል ደግሞ አሁንም እችን የመሰለች የምታምር ግሪን የሆነች ልብስ ለገና ባይዘዌት፣ ቀይ ብቻ ሳይሆን ግሪንም ተመራጭ ነው። ግሪንም ከገና ዛፍ ጋር ማት ስለሚያደርጉት ወደዛ ስለሚሄድ ግሪንና ቀይ አንድ አይነት የሆነ የከለር ምርጫ ያላቸው ለገና ተመራጭ የሆኑ ከለሮች ናቸው። ግሪንም ቀይም ማለት ነው። ይሄ ደግሞ በቀይም አለው ፈዘዝ ባለ ፒች ከለርም አለው። ይሄኛው ደግሞ አሁን ከለር ቀየር ሲል የተለመደ ልብስ ነው፣ ግን ሌላ የልብስ አይነት ልብስ ይመስላል። በቀይ የተለመደ ነው። በበርገንዲውም ደመቅ ባለ ቀዩም፣ በምትፈልጉት አይነት ከለር አማራጭ ማቅረብ እንችላለን። ሲሰራ እውነትም በደንብ ነው የሚያደምቅ ቆንጆ የሆነ ልብስ ነው። በጣም ያምራል። ነጠላው ደግሞ እንደዚህ በቆንጆ ሁኔታ በደንብ ቅልብጭ ብሎ ወጥቶለታል ማለት ነው። በጣም ነው የሚያምር። በምትፈልጉት አይነት አሰራር ከወገብ በላይ ቆንጆ አድርገን ሰርተንላችሁ በሀያ ሺህ ብር ብቻ ጥንቅቅ አድርገን ሰራላችኋለን። ቆንጆ የሆነ ልብስ ነው። ኦርደር አድርጉት። ይሄን የመሰለ የሚያምር ቆንጆ የሆነ ልብስ በግሪኑ ያው የተለመደ ልብስ ነው። ያው ከለሩን እንዲያዩት በማለት ነው፣ የሁለቱንም አማራጭ ያመጣ ነው። ይህኛው ቀይ ደግሞ ሌላ ሶስተኛ አይነት ቀይም አለው። ይህኛው ግን አዎ፣ ይህኛው ግን በደንብ ቀየር ብሎ የተሰራ ቆንጆ የሆነ ልብስ ነው። ይሄኛው አዲስ ነው። ይህኛው ከለር የተለመደ ከለር ነው። ያው በተደጋጋሚ ሰርተነዋል። ቆንጆ የሆነ ልብስ ነው። ይህኛው ደግሞ ሙሉ ለሙሉ ቀይነቱ ያው ለገና ይሆናል ብለን ከለሩን ቀየር አድርገን ያሸመን ነው። ቆንጆ የሆነ ልብስ ነው። በተለይ ደግሞ ይሄኛው ዲዛይኑ ላይ መነኑ ላይ የወጣው የሻዶ ነገሩ ከገና ዛፍ ጋር አይነት ተመሳሳይ የሆነ ሉክ አለው። ያም እንዲህ ሲታይ በደንብ ማመሳሰል እንችላለን። ቆንጆ የሆነ ልብስ ነው። በተለይኛው የከለር ምርጫቹ ቀይ ለምትወዱ ከስተመሮቻችን የመጀመሪያ ምርጫቹ የሚሆን ቆንጆ የሆነ ልብስ ነው። ግሪኑ መራሱን ችሎ ያው የተለመደ ስለሆነ ያውቁታል። ቆንጆ የሆነ ልብስ ነው። በጣም ነው የሚያምር። እንደዚህ የሚያምር ቆንጆ የሆነ ነጠላ ከነሻዶ ወጦለታል። በጣም ነው የሚያምር። በምትፈልጉት አይነት አሰራር ቆንጆ አድርገን እንሰራላችኋለን የቀዩም እንደዚህ በሚያምር ሁኔታ ነጠላቸው ከነሻዷቸው ነው የወጣው እና በጣም ነው የሚያምር ጥንቅቅ አድርገን ሰርተንላችሁ በሀያ ሁለት ሺህ ብር ብቻ ቆንጆ አድርገን እንሰራላችኋለን። የሚያምር ቆንጆ የሆነ ልብስ ነው ይህኛው። ቀይ አዲስ ያሸመነው ቆንጆ ልብስ ነው። እጃችን ላይ ሁለት ፍሬ ያለን እንግዲህ ለቀደመ ከስተመሮቻችን። አዎ አንድ አይነት መልበስ ስለምፈልጉ ከስተመሮቻችን ቆንጆ አድርገን እንሰራላችኋለን። ኦርደር አድርጉት አዎ ሰፋ ሰፋ ያሉ ሆነው ቆንጆ ቆንጆ የሆኑ ልብሶችን ነው ይዘንላቸው የመጣ ነው። በጣም የሚያምር ጸጥ ያለ ምንም አይነት ሻይን ለማትፈልጉ ከስተምሮቻችን ይሆናቸው። ምንም አይነት ሻይን የለውም። ከመደቡ ከላይ ዲዛይን አጣጣሉ፣ ምንም አይነት ሻይን የለውም። እንደዚህ አይነት ልብሶች አይፈልጉማው ግን ከቁጥር ከአስር አንድ ነው የሚገኙት። አዎ አብዛኞቹ ልብሶች ለምን ያው ሻይን የማድመቅ አይነት አዎ እንትን አቅም ስላለው እንደዛ ስለሆነ አብዛኞቹ ሁሉም ልብሶች ማለት ይቻላል ሻይን አላቸው። ይሄ ደግሞ ምንም አይነት ሻይን ለማትፈልጉ ከስተመሮቻችን የሚሆናችሁ ቆንጆ የሆነ ልብስ ነው። ሻይን ባለው ለምትፈልጉ ከስተመሮቻችንም መደቡ በሻይን ተቀላቅሎ ማቅረብ እንችላለን። የሚያምር ቆንጆ የሆነ ልብስ ነው። ዲዛይን አጣጣሉ፣ የከለር ኮምቢኔሽኑ ሁል ነገሩ የሚያምር ምንም የሚረብሽ አይነት ነገር የሌለው ቆንጆ የሆነ ልብስ ነው። የጥለት መጠኑ ደግሞ ሰፋ ያለ ቆንጆ የሆነ ልብስ ነው። ለሙሽራናትም፣ ማንኛውም አይነት ፕሮግራም ላላችሁ፣ ድምቅ ፍክት ማለት ለምትፈልጉ ከስተመሮቻችን የሚሆናችሁ ቆንጆ የሆነ ልብስ ነው። ነጠላዋ እንደዚህ በቆንጆ ሁኔታ ልብ ጩላ ወጣላታለች ማለት ነው። የሚያምር ቆንጆ የሆነ ልብስ ነው። ከወገብ በላይ በምትፈልጉት አይነት አሰራር ቆንጆ አድርገን ሰርተንላችሁ በ25 ሺህ ብር ብቻ ጥንቅቅ አድርገን እንሰራላችኋለን። ኦርደር አድርጉት። በመቀጠል ደግሞ ይህን የሚያምር ቆንጆ የሆነ ልብስ እናገኛለን። ይሄ ደግሞ በደንብ ዝም ያለ ከለር ከምንመድበው አነጭ በነጭ ቢመደብ ይሻላል። ይሄኛው በደንብ የቀረበ ነው። ወደ ነጭ በነጭ ሙሉ ለሙሉ ያደላል። ለምን መደቡም ሲልቨር ነው በሻይን ተቀላቅሎ ላዩ ደግሞ በደንብ ተወሱስ ሆን የተሰራና ከለሩ ይሄ ነው የሚባል አይነት ነገር የለውም። ይሄ አሁን ቤተክርስቲያንም ተለብሶ ቢደረግ መደረግ የሚችል ልብስ ነው። የጮኸ ነገር የለውም። በጣም ያምር ቆንጆ ከነጭ በነጭ ትንሽ ዲዛይኑ እና ትንሽ ከለሩ ለቀየር ያለ ለወጥ ላለ ለምትፈልጉ ከስተመሮቻችን የሚሆናችሁ ቆንጆ የሆነ ልብስ ነው። በነገራችን ላይ ቴዲ ዝም ያለ ከለር አሁን ላይ ሲለበሱ በደንብ ነው ድምቅ ፍክት የሚያደርጉት ነጭ በነጭም እንደዛው። አንዳንድ ነጭ በነጭ ልብሶች አሁን ላይ ፕሮግራም ተለብሰው እየተሄዱ ነው። በጥልፍም በሽመናም ቆንጆ አድርገን እየሰራንላቸው ነው። አሰራሩን ከገበላ የምትፈልጉት ቆንጆ የሆነ ዲዛይን ከሆነ ለምትፈልጉት አይነት ኦኬዥን የሚሆናችሁ ቆንጆ የሆነ ልብስ ነው። ጥለቱ ደግሞ ሰፋ ያለ ሆኖ ግን ሰፋ ቢልም ጸጥ ያለ ስለሆነ የሚረብሽ ምንም አይነት ነገር የለውም ማለት ነው። እንደዚህ ደግሞ የሚያምር ሰፋ ያለ ቆንጆ የሆነ ነጠላ አለው ከጥለት መጠኑ ጋር ተመጣጣኝ የሆነ የጥለት ስፋት ያለው ቆንጆ የሆነ ልብስ ነው። ይህን ልብስ እንግዲህ ከወገብ በላይ በምትፈልጉት አይነት አሰራር ጥንቅቅ አድርገን ሰርተንላችሁ በ18 ሺህ ብር ብቻ ቆንጆ አድርገን እንሰራላችኋለን። ኦርደር አድርጉት። በመቀጠል ደግሞ እችኛዋን ልብስ እናገኛለን። እችኛዋ ልብስም አዲስ የሆነች ልብስ ነች። አዲስ ነች፣ የተሰራች ልብስ አይደለችም። በሌላ ከለር በአንድ መደብ ዶቃ በምንለው አይነት ከለር ነበረች። አሁን ግን ሁለት መደብ ሆኖ መደቡ በዚህ በግሪ አዲስ የሆነ ልብስ ነው። በጣም ነው የሚያምር። በጣም ነው የምታምር። እና ያኛው የተለመደው በወራጅ የሚሰራ ነው። ይሄ ግን አራት አርቡ ዙሪያ ነው። ቆንጆ የሆነ ልብስ ነው። በጣም ነው የሚያምር። በተለይ ደግሞ በሬ ሽንጡ ራሱን የቻለ የተለየ ውበት ሰጥቶታል። በጣም ነው የምታምር። የጥለት መጠኗ ደግሞ መጠነኛ የምንላት ጥለቱና ግን ትክት ድምቅ የምታደርጋችሁ ቆንጆ የሆነ የከለር ምርጫ ነው። በጣም ነው የሚያምር። የመነን ጥራቱ እንደሚታየው ነው። በጣም ነው የሚያምር። ምት ያለ ሁለት አይን መነን ነው። ነጠላው ደግሞ እንደዚህ አንዱ መደብ ከነበረ ሽንጦ በደንብ በቆንጆ ሁኔታ ወጥቶለታል ማለት ነው። የሚያምር ቆንጆ የሆነ ልብስ ነው። ከወገብ በላይ በምትፈልጉት አይነት አሰራር ጥንቅቅ አድርገን ሰርተንላችሁ በ18 ሺ ብር ብቻ ቆንጆ አድርገን እንሰራላችኋለን። ኦርደር አድርጉት። በቀጣይ ደግሞ አሁንም ያምር። አዎ ቆንጆ የሆነች ልብስ ነች። መደቡ ቢጫ ነው። ላዩ ደግሞ በውስ ውስ ነው፣ ግን ወደ ግሪን ነገር ጠቃለ ብሎ ያጠቃል። አዎ ያደላል። ቆንጆ የሆነ ልብስ ነው። እነዚህ ነገሮች ሻይኖቹም ውጥት ያለ ሻይን አይደለም፣ ዝም ያለ ሻይን ነው። ውበት ሰጠውታል። በጣም የሚያምር ቆንጆ የሆነ ልብስ ነው። ይህ ልብስ በተደጋጋሚ በብዙ ከለር ተሰርቷል። ይህኛው ከለር ግን ወጣ ያለና አዲስ የሆነ ልብስ ነው። ለምትፈልጉት አይነት ፕሮግራም በግሩፕ መልበስ ለምትፈልጉ ከስተመሮቻችን የሚሆናችሁ ቆንጆ የሆነ የከለር ምርጫ ያለው ልብስ ነው። ጸጥ ብሎ ግን ውበት ያለው በጣም ነው የሚያምር። የጥለት መጠኑም ደግሞ ቆንጆ የሆነ የጥለት መጠን ያለው የሚያምር ቆንጆ የሆነ ልብስ ነው። ጥንቅቅ አድርገን ሰርተንላችሁ በአስራ ስምንት ሺ ብር ብቻ ቆንጆ አድርገን እንሰራላችኋለን። ኦርደር አድርጉት። ለመቀጠል ደግሞ የምታምር ቆንጆ የሆነች ልብስ መደቧ ወደ ፐርፕልም ወደ ሰማያዊም የምታደላ ውሱስ ናት። ቆንጆ የሆነች ልብስ ነች። ላይዋ ደግሞ በፒች ከለር ላዩም ተወሱሶ ነው። አንድ ከለር ብቻ አይደለም ያለው። ቆንጆ የሆነ የከለር ኮምቢኔሽን ያለው ቆንጆ የሆነ ልብስ ነው። በጣም ነው የምታምር። ዲዛይኗ ላይ ደግሞ እነዚህ በፈርጥ መልኩ መግባታቸውም የተለየ ውበት ሰጧታል። ፍክት የምታደርግ አይነት ቆንጆ የሆነች ልብስ ነች። ከሐበሻ ልብስ ላይ እነዚህ ከለሮች ብዙ የተለመዱ አይደሉም እና ከስንት አንድ ነው የምናገኛቸው ቆንጆ የሆኑ ልብሶች ናቸው። የጥለት መጠኑ መጠን ያለ የምንለው የጥለት መጠን ያለው ልብስ ነው። የመነን ጥራት ምንም ጥያቄ የሌለው ሁለት አይን መነን ነው። አርባ አራት አርብ ነው ነጠላው ደግሞ እንደዚህ በቆንጆ ሁኔታ ቅልብጭ ብሎ ወጥቶለታል ማለት ነው። የሚያምር ቆንጆ የሆነ ልብስ ነው። በምትፈልጉት አይነት አሰራር ከወገብ በላይ ጥንቅቅ አድርገን ሰርተንላችሁ በ18 ሺ ብር ብቻ ቆንጆ አድርገን እንሰራላችኋለን። ኦርደር አድርጉት። በቀጣይ ደግሞ የሚያምር ቆንጆ የሆነ ቀይ ምርጫችሁ ለሆኑ ከስተመሮቻችን የሚሆናቸው ደመቅ ያለ የከለር ኮምቢኔሽኑ ያምራል። ይሄኛው ቤጁም ከቀዩ ጋር የተለየ ውበት ሰጥቶታል። ዲዛይኑ በራሱ ደግሞ አዲስ ዲዛይን ነው። በጣም ነው የሚያምር ቆንጆ የሆነ ልብስ ነው። እዚኛው ታች ላይ ራሱን የቻለ ዲዛይን አለው። ከላይ ደግሞ መደቡ ትንሽ ፍክት ብሎ ዲዛይኖቹ በቆንጆ ሁኔታ ወጥጦለታል ማለት ነው። በጣም ነው የሚያምር። ይሄ አራቱ አርብ ተገጣጥሞ ሲዞር የተለየ ውበት አለው። የሚያምር ቆንጆ የሆነ ልብስ ነው። በጣም ነው የሚያምር ፍክት ድምቅ ያደርጋችኋል። በጣም ያምራል። የሚያምር ደግሞ እንደዚህ ቆንጆ የሆነ ነጠላ አለው ታችኛዋ በኩል ነጠለዋ ላይ አሁን ከነ በሬ ሽንጡ ገብታላታለች ማለት ነው። የምታምር ቆንጆ የሆነች ልብስ ነች። መጭው ገና ነው። ለገናም የሆናችሁ ቆንጆ የሆነ የከለር ምርጫ ነው። ያምራል በጣም ልብሱ፣ በጣም የሚያምር ቆንጆ የሆነ ልብስ ነው። ኦርደር አድርጉት። ዋጋው ሀያ ሺህ ብር ነው። ቆንጆ አድርገን እንሰራላቸዋለን። በቀጣይ ደግሞ ይህ መሰለ የሚያምር ሰፋ ያለ ጥለት ጥለቱ ሰፋ ያለ ነው። ቆንጆ የሆነ ልብስ ነው። መደቡ ፒንክ የምንለው አይነት ከለር ነው። ከላይ ደግሞ ዲዛይኑ በውስውስ መልኩ በቆንጆ ሁኔታ ወጦለታል ማለት ነው። በጣም ነው የሚያምር። ይሄ ልብስ ደግሞ ትንሽ ወጣ የሚያደርገው በሬ ሽንጡ ላይ የገቡት ከለሮች ከዚህ መደቡ ላይ የሉ፣ ዳርና ዳሩ ላይ ግን በመዝጊያ በኩ ገብተውለታል እና ልብሱ አራቱ ማርብ ሲዞር እነዚህም አብረው ሲገጣጠሙ ልክ ላይክ ልብሱን በደንብ ይዘጉታል እና ቆንጆ የሆነ ግሬስ ያለው ልብስ ነው። ይህ ልብስ ጥለቱ ሰፋ ማለቱም በጣም የብዙ ሰው አይነት ምርጫ የሆነ ቆንጆ የሆነ ልብስ ነው። በጣም ነው የሚያምር። በደንብ ለግሩፕም የሚሆናችሁ ተመራጭ የሆነ ቆንጆ የሆነ ልብስ ነው። ዋጋውም ተመጣጣኝ የሆነ ዋጋ ያለው ቆንጆ የሆነ ልብስ ነው። ትወዱታላችሁ። በምትፈልጉት አይነት አሰራር ከወገብ ላይ ጥንቅቅ አድርገን ሰርተንላችሁ በአስራ ስምንት ሺህ ብር ብቻ ቆንጆ አድርገን እንሰራላችኋለን። ኦርደር አድርጉት ለፕሮግራማችሁ የሚሆኗችሁ ለእናቶች ደግሞ በደንብ ፊት የሚያደርጉ የሚስማሙ አልባሳቶች ናቸው ማለት ነው። እናንተ ሁልጊዜም የወደዳችሁት ካለ ቪዲዮን አቁማችሁ በተቀመጠ ስልክ ቁጥር መደወል ብቻ ይጠበቅባቸዋል። ዋትሳፕ ላይ ያለን፣ ቴሌግራም ላይ ያለን፣ በቀጥታ ስልክ እንገኛለን። አዲስ አበባ 22 በአካል መታችሁ ደግሞ እንገኛለን ማለት ነው። በፈለጋችሁት አማራጭ ብትደውሉልን ጠንቅቅ አድርገን ሰርተን እናለብሳቸዋለን፣ እናዘንጣቸዋለን ማለት ነው። ፕሮግራም ስታስቡ የባህል ልብስ አስፈላጊ ሆኖ ሲገኝ ምርጫችሁ እኛ እንድንሆን እንጋብዛችኋለን ማለት ነው። በስልኮቻችን ደውሉልን። ሳምንት አዳዲስ ነገር ይዘን እንመጣለን። በያላችሁበት መልካም ሳምንት